ባቢና ጽናት ትላንትና ስንጠብቃቸው ውለው ሳይመጡ ቀሩ ማለት ነው። ለምንድነው ቀሩ? ምንድነው ተፈጠረው? ስንል ለመጠየቅ ሞከረን ነበረ፣ ነገር ግን ዛሬ እንደሚመጡ ተነገረን ማለት ነው። ዛሬ ያልመጡበት የራሳቸው የሆነ ምክንያት ነበራችኋል። ጋሽ ግርምም ተሽሏችኋል? ደህና ናቸው። ትንሽ ባቢና ጽናትን ጥሩ ሞዳ አይደሉምና ለዛ ነው። የችኛው አዲስ ወም ደግሞ እየረበሸች ነው፣ እና በዛ በዛ ምክንያት ትላንትና ሳይለቀቁ ቆይቷል። ዛሬ እንደሚለቀቅ ተነግሮናል ማለት ነው። ስለዚህ እኛም ያሉበትን ነገር እውነት ነው ወይ ለማለት ደወል አድርገን ነበረ። ስንደውላቸው ደግሞ ስልኩ የሁላቸውም አይሰራም ማለት ነው። ያው አንድ ላይ መረጃው ዛሬ ያናቀብላለን በሚል ይመስለኛል ሳይደውሉ ጠፉ ማለት ነው። አዳም እንኳን ወደ ወለኛም ስንደ ወላላ አነሱ ምን ትላላችሁ? እና አሁን ያው የሄደ የሄደ ሲኖር ሲኖር ሲኖር ያው ባለፈዎች አዲሷ መታ እየበጠበጠቻቸው ነው ማለት ነው። እንግዲህ አንዳንዴ እንቅፋታ እንቅፋት ያጣችሁ በህይወት መንገዳችሁ ስትጓዝ ጥሩ መንገድ ይዛችሁ ስትሄዱ እንደዚች አይነት ስሟ ማን ነበር? እሷ ስም ማን ነበረች? እሷ ማጣ ይኸው፣ እንደዚህ ነው እንቅፋት የሚባለው የሰውም እንቅፋት ለካ ማለት ነው። እንደዚህ አይነት ተንከሲ ሰዎች በዙሪያችሁ ካሉ ነቅላችሁ ማስወገት። አዎ፣ እና ይሄ ድራማ አይደለም ወይ? አንቺ ምን አቃጠለሽ? ድራማ ነው። ኦፍኮርስ ድራማ ነው። ነገር ግን ያው እኛ አካባቢ እኛ ዙሪያ በእናንተ ዙሪያ ያለው ነገር በድራማ መልክ አቅርበው ያው የሚያሳዩ አንዳንድ የምንወስታቸው ነገሮች አሉ። እና ያው ልብ በሉ ማለት ነው። ያው መጀመሪያ ጥላው ሄዳ አሁን ሰው ሲያገኝ ሰው ሲያነሳው፣ እንግዲህ ያው አበደች ያዙ ለቀውቁ ላይ አለች። መጀመሪያ ለብር ብለሽ እኔን ጥለሽኛው ሄት ሲዋላት ሰሞኑ ቃል በቃል አያችሁ። በብር ሰውን በብር እንዴት ይለወጣል? አይለወጥም። እንደዚህ አይነት ስግብግብ ሰዎች አሉ። ጀስት እንደ ባቢ አባት ማለት ነው። እሱም አሁን የዚህ የብር ሲድ እሱም ያለፋበት ያልደከመበት በአጋጣሚ በሆነ አጋጣሚ ያው መጣለት አጋጣሚው ተጠቀመ። እሱም ደግሞ የሰው ሀቅ ስለዚህ እቺም ልጅ ያኔ የብር ብላ ነበር ጥላው ሄደችው። ሳይሳካለት ስቀር አይታ አይታ እሱም ደግሞ ያው ተጥሏል። ሲጣል ደግሞ ያው በአጋጣሚ ይሁን በተዘዋዋሪ ከጽናት ተገያኙ። ጽናት አነሳችሁ። ይችኛው ደግሞ እንደ ቅድም እንዳልኳችሁ የጣላችሁትን ሌላ ሰው ሲያነሳው ያብዳሉ። ስለዚህ እንደዛ ነው። መጣችሁ ስራ ፈልገ ምናምን አይደለም። ሰሞኑን ነግራታል። ስራ ፈልገሽ አይደለም መጣችሁ እና ምን ይመስልሃል አለችው። ቃል በቃል አኗሽም እና የስራ ነው መጣችሁ ወይስ የእውነት የእሱን ፍለጋ ነው መጣችሁ? ይሄ እውነት እውነት እውነት እላችኋለሁ እሱን ፍለጋ ነው መጣችሁ ስራ ቢሆን ኖሮ ባቢ ባቢ አትልም ነበረ። ደግሞ ባቢ አትልም ናሆም ነው የምትለው። ስለዚህ ናሆም ሳትል ቀጥ ለጥ ብላ ወደ ስራዋ ትመለስ ነበር። ግን የፈለገችው ስራው ሳይሆን እሱ ነው ማለት ነው። ያመር እንደዚህ አይነቶች አባቶች አሉ። ይሄ የብር ብለው ልጃቸውን ያልሆነ ቦታ እንትን የሚሉት ለምሳሌ እንደው ዛሬ ከሰማሁት ልንገራቸው። የምር እንደው አጋጣሚ ማለት ነውና ምናልባት ያው ብዙዎቻችሁ የምታውቋት ሀቢባ ዶክተር ሀቢባ በቅጥር ስሟን እሷ የምትከታተሉ ከሆነ ዛሬ የሆነ ታሪክ የተለያየ ታሪክ ነው የሚመጣው እዛ ቤት ማለት ነው። ምናልባት አጋጠመኝ ከያዳመጣችሁት እና በተለይ ደግሞ ስደት ሀገር ያለ ነው እና በተለይ ደግሞ ልጆች ያላቸው እናቶች የተፈጠረውን ከባቢ አባት ጋር ይመሳሰላል። ትንሽ ያቀራረባቸዋል፣ በብሩ ጉዳይ ማለት ነው ምንድን ነው? እቺ ልጅ መጀመሪያ ተሰዳለች። ቤት ምናምን ገዝታለች። ባለ ትዳር ነች፣ አንድ ልጅ ያላት። ስለዚህ አንድ ላይ እየኖሩ መልሳ ዱባይ ተሰደደች። ኦኬ፣ አሁን ልጇ ምናልባት ዛሬ ያዳመጣችሁ ሰምታችኋል ይህን ፕሮግራም ማለት ነው እና የአራት ዓመት ከምናምን ልጅ ነው አላት አሁን ግን ሰባተኛ አራት ዓመት እያለች ትታት ወጣችሁ። አሁን ሰባት ዓመት ከምናምን ነዋለች። ስለዚህ ይሄን ሰውዬ ሰው ከወጣችሁ በኋላ በሰራችሁ ቤት ሌላ ሚስት አግብቶ ይኖራል ወልዶ ማለት ነው። ያቸውን ሰባት ዓመት ልጇን ከሱ ጋር ነው ያለችው። ገብታችኋል። ከዛስ አሁን ልጇን አያሳያትም። ዛሬ ፍረዶኝ የኢትዮጵያ ሕዝብ ይፍረደኝ ብላ መጣች። ልጇ የማያሳያትም እንደሆ ታውቃላችሁ ብር ካልሰጠሽ ብር ካላክሽ እሷ በሰራችው ቤት አግብቶ ቁጭ ብሎ እንደገና ብር ልካ በጉቦ እንደደላላ ልጇን ያሳያት። አያቸውን ብር ስግብግብ ማለት ነው። ከባቢ አባ ጋር ምን ያገናኘው ብሎት በዚህ አጋጣሚው አንዳንድ ያግደኛል እንደዚህ ኖርማል ነገር ነው። እንደው በድራማ መልክ አድርገው ያቀርቡታል እና ልጅቷ በጣም ያዙን ልቀውቅኝ አለች። የምር ደግሞ የሚሳደበው ስድብ እሷ ደግሞ ጉብዝ ነች። ሪከርድ ሲያደርግ ሪከርድ አድርጎ እሷ ደግሞ ሴፍት አድርገዋለች፣ ወይም ደግሞ ወደ ሌላ ስልክ ፎርዋርድ ታደርገዋለች። እሱ ደግሞ ሪከርድ አድርጎ ሰድቦ፣ እሱ ብቻ አይደለም ወጣም የሚያሳዝነው የልጁ የእናቷ እንድትሰድብ በጣም አስጸያፊ። አንድ አባት የልጁ ፊደል ያስቆጥራል፣ ጥሩ ነገር ያስተምራል። እሱ ግን እናቷን ብር እንድትልክ ምንም ማታቅ፣ ዛሬ ህፃን ልጅ ነጭ ወረቀት ነው። በተለይ ደግሞ በአሁኑ ሰዓት በዚህ እድሜያቸው ምንም አያውቁም። የሆነ በሎ ተባሉ ጥሩ ነገር ካስተማራቸው ጥሩ ነገር ነው ይዞ የሚወጡት፣ መጥፎ ነገር ከሆነ መጥፎ ነገር ነው ይዞ የሚወጡት። እና እንደ አንድ አባት የእናቷን እንድትሰድብ ስድቡ፣ ምናልባት እኔ ከሰማችሁ ዛቤ ሰምታችኋል። ሪከርድ ነው አሰማች ልጅቷ። እናትየዋ ማለት ነው። እና አባቷ ያላት ነበር አንቺ ቆሻሻ እናት አይደለሽም፣ ሌላውን ዝጋ ልነው። የምሬ ነው ብላችሁ በጣም የሚሰቀይ አስጠያፊ፣ አይደለም አባት፣ አንዳንድ ዱርዬ ዱርዬ የሚባሉ ሰዎች የሚያወሩት የምሬ ነው ብላችሁ። ስለ ብሄር በአሁኑ ሰዓት አባት የልጁ እንደዚህ አይነት ያስተምራል። እጅግ በጣም ይዘገንናል። ያልሰማችሁ ደግሞ ላይኔ እዚህ ዚ ብላችሁ ብነግራችሁ እንትን ዩቱብ ላይ ሄዳችሁ ሀቢባ ዩቱብ ላይ ላይቭ ላይ ቴቶ ስትገባ ዩቱብ ላይ የሚስተላለፋል እና ስንት አራት ሺ አምስት ሺ ህዝብ ባለበት የዛ ሪከርድ አሰምታ፣ እንደገና ከኢትዮጵያ ተደውሎ የንትን አቅርቦት የዛ አንድ ገና ይቅርታ ብሎ ልጆቷም፣ እሱ ብቻ አይደለም እኔና አንቺ እንደገና ሀገር ስትገባ ፎክሯል፣ ግንባርሽ በችኝሽ ነው ብቻ አንቺ ነይ ስትመጪ ግንባርሽ በትኝ ነው። ከዚህ ንት ማጠፋሽ ብሎ ፎክረዋል። ያም ሪከርድ እሱ ሪከርድ አድርጎ እንደዚህ ፎክሮ ትላል። ከዛ ከደመጠች በኋላ እሱ ያጠፋዋል፣ እሷ ደግሞ ትይዘዋለች። እና እንደዚህ አይነት አባቶች አሉና ሆነ ከዛ የህግ አካላቶች አሉ። እነሱ ጋር ተደውሉ እንደገና ይቅርታ ብሉ። ብቻ አላቅም እንደዚ አይነት አባት አሉ ወይ እንደዚ አይነቶች አባቶች ያስብላለ በተለይ በአሁኑ ሰዓት እና ይህን በባቢ አባት ነው ያመጣሁት ሰሞኑ እየተናገረ ነበር። እና የድሮ አባቴ ናሁን አባቴ ያኔ የነበርከው አባቴ አንድ አይደለም። ስለዚህ የምሬ ነው ብላቸው አንዳንዴ እንደ ድራማው ነገር ቢሆኑ ቁም ነገር የሚያስገኝ ኖርማኒ የሚሆነው ነገር እንደ ድራማ አድርገው ነው እንትን የሚሉት እና ዛሬ እኔን እንትን ስል እሱን ተዛ ላይ ማለት ነው። ይህን ፕሮግራም ሳዳመጥ ልጅ የሰባት ዓመት ልጅ የእናቷ ብሔሯን ጠቅሳ ከአንድ አባት የማይጠበቅን ነገር ስድብ። የታደል አባት ያስተምራል፣ ቁራን ያቀራል። የስለ በእምነቱ ልጆች በእምነታቸው፣ በትምህርታቸው ገና ከትንሽነታቸውን እያወቁ ያሳድጋሉ፣ ወይም ደግሞ እያስተምሩ። እንደዚህ አይነት አባት ደግሞ የልጅቷን የእናቷን ብሔር እየጠራ አንቺ ብሔር እንደዚህ ነው አንቺ የሚቀላት ሆኔ ሲህ አደለም። የምር ከአንዳበት የሚጠበቅ አደለም። ምን አይነት ዘመን እንደደረስን አላህ ራሱ እንዲወቀው የምር በጣም ያስፈራል ጊዜው። ብር ደግሞ ብር በአሁኑ ሰዓት በቃ ብር ብር ብር፣ ሰው ሳይለፋ ሳይደክም። እኔ እስካሁን ለምንድን ነው ተብሎ ተጠየቀ ሰውየው። እስካሁን አሳድግ ያለው ልጄ እሷ ምንም ሳትለኝ ምንም ስንትሳትል ምናምን ይላል። እንዴ ልጁ አደለች? እንዲ አታሳደግም አያሳድግም እንዴ እሷ አረባ ሀገር ባትሰደድስ ብትሰደድስ የልጁ ግዴታ አለበት እኮ። እሷ ደግሞ እልካለሁ አለች፣ ልብስ እልካለሁ አለች። አሁንም አልችልም ካለ ይስጠኝ ልጅ አለች። እሱ ደግሞ ሊሰጥ አይፈልግም። በልጅቷ ምክንያት ብር ነው የሚፈልገው። ብር ሳትልቅ ደር አሁን ያው ልጅ ካየው ስድስት ወር አምስት ወር ነው አለች። በቃ በጉቦ ማለት ነው። በብር በር ስትልክ ያሳያታል። አስባችኋል? እንደዚህ አይነት የወረዱ አሉ ማለት ነው። እና ያም ሆነ ይህ የባቢ አባትም ያው ባቢ አባት እንግዲህ ብር ብር አትበለና፣ ብር አላፊ ጠፊ ነው። ትላንትና ትዝ ታይታሃል። እቺም ደግሞ ብር ብለሽ የሄድሽው የባቢ የድሮ ጓደኛው አሁን ብለው ምን ብለሽ እንደመጣሽ አንቺ ራስሽ ታቂያለሽ። ስለዚህ የብር ብላችሁ ህሊናችሁን አትሸጡ። በድራማ መልክ እንየው እንጂ ቁም ነገር፣ እንደዚህ አይነት ነገሮች አሉ ነበሩ። አሁን ደግሞ በተለይ ደግሞ በዚህ ሰዓት በጣም እየባሰ ነውና። በቃ ብር ተሰርቶ ይገኛል። ደግሞ ያልሰራችሁት ብርን ይናክል ለሐጫችሁ አትጣሉ ሰው ብር ላይ ወይም ደግሞ ሰው ንብረት ላይ ማለት ነው። እና ይሄን ለማለት ፈልጋለሁኝ። እስቲ ዛሬ ይመጣሉ የደረሱበት ያሳውቀውናል። ሰላማችሁ ይብዛ። ባይ ባይ